የተሰራ ሀርያት አባቶቻችን በኋላም ሰለስቱ ሁሜት የሰሩልን ሥርዓት ነው። በኋላም ደግሞ ዘመኑንና ቀኑን የምናውቅበት ተሳኪ የሰራንለት ተሳኪ ያለው በቤተክርስቲያን ቀኑና የተደነገገ ነው። ግን አንዳንዶቹ በነገራችን ላይ ውስጥ እና በዚህ መሠረት መምህራን የጾሙን ጊዜ መቼና መቼ ነው ብሎ ጊዜ ወቅት ለይተው ያውጃሉ። ለምሳሌ ያክል ይሄ ጾም ከታወጀ በኋላ ግን ብዙ ንትኖ ችግሮች ይታያሉ። የጾመ ነቢያትን ስንመለከት መንፈቀ ህዳር ከሚለው ከህዳር ኩነታ ጀምረን በዘመነ ዮሐንስ በተለይ ከአራት ዓመት አንድ ጊዜ ጳጉሜ ስድስት ስትሆን በአስራ አምስት ጀምረን ጾሙን ጀምረን በሃያ ስምንት ጾሙ የሚፈሰክበት ሰዓትና ጊዜ ይሆናል። በዚህ ላይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርቱዕ ሃይማኖት አስተባባዮች ወደ መንገድ ያሁኑን ሥርዓት አንከተልም፣ በሃያ ስምንት አንገርፍም በሚል እንዲህ ዓይነት ችግሮች ይከሰታሉ። ከዚያም ቀጥሎ በጾመ ሐዋርያት ላይ ስንመጣ በዓለ ጠራቅቶስ እሑድ ከዋለ ሰኞ ጀምሮ ለጌታ የሚጾም ሶማል እሱን ደግሞ ቦታ እናያለን እና ይህ ከቤተክርስቲያን አስተምሮ አኳያ እንዴት ይታያል? ለዚህ ምን ማድረግ አለባት? በዚህ ምን

አባቶ ቻችን ያቆዩልን ያቆዩልን ተወና አባት የሚባሉ ዳኒ ሮስስ ግብር እኔ አሁን አልገባኝ። እንደዚህ አይነት አባትማ ምን ያደርግልና ለአጢአት እንዲያወስ ከቤተ ክርስቲያን ቀኖና የሚለየን ግን እኮ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ሆንሁት አባት አማኝ ስለሆነ ብቻ ሳይሆን እኔ ኦርቶዶክስ ተዋሕዶ ትክክል ነው ብዬ ስላመርኩ ስላደገውና ስላወቁ ስለተረዳውት ነው እ አባት ሙሐመድና ክድጃ ሊሆኑ እንዲያሉ ስለዚህ የማይጠቅም አባት ነው ነውና በደንብ ልንመረምረው ልናውቀው ልንረዳው ይገባል። ዶ ምናልባት የሚሞግት ሰው ካለ መጥቶ እንዳላመጣው መጥቶ ለሞኘት ይችላል። የትኛውም አውደ ምህረት የመከራከል ይችላል። የትኛውም ላይ ማለት ነው። የሚሞገታ እንዲህ ነው ይህ ቀኖን አለ ይህ ቀበር አለው ብሎ ቀበርም የሚያመጣ ሰው ካለ እሱ በሞግን ሳይሆን በፍቅር መከራከሉ እንችላለን።

እነሱ ነው ጥሩ ነው ከአገልጋይ እስከ ምእመናን ከዚህ የወጣ ሀሳብ ነው ማለት ይሄ የለም። ግን ወጣ ስንል አንዳንድ ወረዳዎች ላይ ለለፍ ብለን ትንሽርመግ ስንል ስለምናይ ነው። ስለዚህ ጥያቄው ተመልሷል ብዬ ያስባለሁ። ይህን ሀሳብ ቤተክርስቲያን የማትንቁ መያዝ ያለባቸው ቤተክርስቲያን እንዲህ አይነት ሀሳብ የማታስተናግድና የእሷ ያልሆነ እንደሆነ ልምነተማ ነው ወፍ ዘራሽ ጠላት የዘረው እንክርዳድ አልፎ አልፎ የበቀለበት ቦታ ስላለ ነው። እሱም በሂደት የመታጨላ ጊዜሮችል የሚታጨድበት ጊዜ አሁን ስለሆነ እንዲህ በመንጌ ይታጨዳል ማለት ነው። ሌላው ሁለተኛው ጥያቄ እንዲህ የሚል ነው። መምህር ጽጌ ነው የምንጠይቃቸው በአካባቢያችን እንደ ሀገር ያለን ትልቅ የሆነ ቀውስ ውስጥ ነው። በዚህም ዘንድ እጅግ መጥፎ ጥላቻ፣ ቂም በቀል በሰው ዘንድ ይታያል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያን ውስጥ ሰፊ የወንጌል አገልግሎት አለ። በአንድም በሌላም መንገድ ወንጌል ከጆሮአችን ይርሳል። ጉባኤ እየተሰራ ምንማራለን። ነገር ግን ሰው ተምሮ ከጥላቻ ከቂም ወጥቶ እግዚአብሔርን አገልግሎ ወደ ምሳ መመለሱ ሲታይ ያን ያክል ብዙ አይደለም። ከዚህ አኳያ ምእመናን ከዚህ እንዲወጡ እንደው የወንጌል አስተምሮ አካሄድ ነው ተቀይሮ ወደእናንተ መምጣት ያለበት ወይስ ቤተ ክርስቲያን ከዚህ አኳያ ምን ታድርግ? ሁለት ጥያቄ ነው የምጠይቃቸው። እሱን ተከታትለን እንመለሳለን ማለት ነው። እሺ አባቶች ቤጠነት ቤተ ክርስቲያን ምእመናንና ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ ሴቶች፣ ህፃናት ጭምር ያሰባሰበን በእግዚአብሔር ስም እንደመንሰንበታችው እንደምናደራችው ለመልካም ነገር ያሰባሰበን እግዚአብሔር አምላካችን የተመሰገነና የተባረከ ይሆንልን። እንግዲህ ከነገራችን ላይ ሀሳቦች ጥሩ ጥሩ ሀሳቦች ናቸው የተነሱ ወቅታዊ ወቅታዊ ጥያቄዎች ናቸው ምክንያቱም በዚህ ዘመን ስትመለከቱ ጭን በቅል የበዛበት አባቶችስ እንኳን ካህናቱ ቅድም መምህር ላለም ሲሉት እንደነበሩት ሁሉ እግዚአብሔር እድሜውን ያደናቸው አባቶች እናስታርከበ ቁጭ በለ እየሸመገሉ እያሉ የለም አንቀበልም እያሉ ብዙ ሰዎች እየተነሱ የሚሄዱ ሰዎች አሉ እና እውነት ነው። ጭን በቀል ለማን ወይስ ማን ወደዛ ዓለም ላይ የዘራው የሚለውን ስንመለከት መጀመሪያ ጥንተ ጠላታችን ዲያብሎስ የዘራው ክርዳር ነው ጭን በቀል የሚባል ማለት ነው። ምክንያቱም የሰው ልጅ አታድርግ የተባለን ባደረገ ጊዜ ያው የተረገመ እርግማን አለ። መጀመሪያ እናታችን ህዋን ምንድን ነው የተባለችው? እነሆ ያልታዘዝሽውን አድርገሻልና በዚህ ምድር ላይ የተረገምሽ ትፈኛለሽ። እሷንም ብቻ ሳይሆን ደግሞ የአሳታት ከልሲን ብቻ ነው ሁሉ ማለት ነው። እነሆ አንተ አሳስተሃልና እገብር ስራ ማይከኔት በእናንተ መካከል ጥላቻን አደርጋለሁ በቃ

ሰይጣን እየመከረ እየገፋፋ እየገፋፋ ምንም ያደረገ ወንድሙን እንዲጠላ ከጠላን በኋላ ደግሞ ወንድሙን እንዲገላ አድርጎታል ማለት ነው። ይህ ነው። ስለዚህ ሌላ ምን እንጨምር ከተባለ እንዲያውም ይህ በውዳሴ ማርያም ትርጉ ላይ ስንመለከት አንቱ ወቶ ተስፋውን አዳም አመ ተሰደ እም ገነት፣ አባታችን አዳም ከገነት በተሰደደ ጊዜ አንቺ ለሽ ተስፋ ወይምና እመቤታችን ከተናገረ በኋላ

ከእግዚአብሔር መታረቅ የምትችለው እሷን ታርቀህ ነው እንጂ እሷን ተጣትነ ከእግዚአብሔር ጋር መታረቅ አትችልም። ና ሂደት እሷን ታርቀህ አንጣት ነው። እውነት ነው። አንዳንድ ሰው ከባለቤቱ ጋር ይጣላና ወይም ሴት ከባለቤቷ ጋር ትጣላና የቤተ ክርስቲያን መጥተው እዚሁ ይላሉ። በተለይ በተለይ በዚህ ዘመን ሽማግኝ ካህናቱ ተቀምጠው አይል ባልና ሚስት አንታረቅም። የምናንታ ማነው በጣም የማንታረቀበት ብዙ ጉዳይ ስላለብን ብዙ ሀሳብ ያቀርባሉ ማለት ነው። እና ይህ ክርዳድ ምንድነው? የበታ ቤቴቶ ሲባል ዲያብሎስ ያመጣው ክርዳድ ነው። ዛሬ እርስ እርሳችን እያጠናቆረን እርስ በርሳችን እያናቆረን ያለ ይህ ዲያብሎስ ያመጣው ክርዳድ ስለሆነ ይህን ልናስወግደው ያስፈልጋል። በመጽሐፍ ቅዱስ ስንመለከት ምን ይላል መሰላችሁ፣ ወለ እነ ሀደ ጁምረሰ አረሳወሙ

አባቶቻችን ብዙሃን ገና ላይ ሰው ከሰው ጋር የሚያስታርቁ ሰዎች ሰው ከእግዚአብሔር ጋር ላይ የሚያስታርቁ ሰዎች እነሱ ደግሞ ነገር

የነፍስ ልጆቻቸውን አንዳንዱ አልታደረቅ እንደሆነ የሚመስል ማለት እና ይሄ ከልጅነት ውጭ የሆነ ሀሳብ ስለሆነ ለዚህ ምላሽ የሚሆነውን ነው። እርቅን የሚከለክል እምቢ የሚሉት ሰይጣን ነው፣ እዚህ ልክ ነው የገለጹት። እንደው ለመነሻ ያክል ሊሆን ነው የምጨምርበት በዚህ በማቴዎስ ወንጌል ምዕራፍ አምስት ቁጥር አርባ አራት ጀምሮ ስትመለከቱ እንዲህ ይላል። አንሰብለክኑ አብክዱ ጸላይ ጠቅሙ እኔ እላችኋለሁ ጠላቶቻችሁ በግ ወባረ ክወሙለላ የሰድኩም የሚያሳድዷችሁ የሚረግማችሁ መርቁ፣ ሰናይ ግበሩ ክፉ የሚያደርጉባችሁ ሁሉ በጎ አድርጉ። ስለዚህ ነዚያ ነው ትትቃወምዎ ለእኩይ በእኩይ ክፉ በክፉ አትቃወሙ። እና ለዚህ ጥያቄ መልሳችን ክፉን በክፉ ባለመቃወሙ በጎን ጎዳና እያየን መሄድ ነውና በጎን ጎዳና እያየን እንድንሄድ አምላካችን እግዚአብሔር ሁላችንም ይርዳን። በነገሮቹም ያልተለየን ያስተማረን እግዚአብሔር የተመሰገነ ይሁን። ይቆየን መምህሮቻችን ቃሉን ያሰማልን